በስም አብ ወልድ በመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 16 በዚች ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት ዕለት ነው። ደግሞ በኢየሩሳሌም አገር ንግሥት ሌኒ የገለጠችላቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በሀያ ዓመት ቅዱሳን የሆኑ ሦስት መቶ ዐሥራ ስምንት አባቶቻችን በኒቅያ ከተማ ከተሰበሰበ በኋላ ቅድስት እናቱ እሌኒ እንዲህ አለችው፣ ልጄ ሆይ፣ እኔ ወደ ቅድስት አገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስን ዕፀ መስቀል ፈልጌ አመጣ ዘንድ ለእግዚአብሔር ስለትን ተስያለው። ቆስጠንጢኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊትም ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ የግምጃ ልብሶችንም ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚህ በኋላ ስለ ከበረና አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር ያገኘችውና ታላቅ ክብርን አከበረችው፣ በታላቅ ምስጋናም አመሰገነችው። ከዚህ በኋላ በጎለጎታ በቤተልሔም፣ ክብር ግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጽርሐ ጽዮን የእመቤታችን ማርያም ሥጋዋ የተቀበረበት በጌቴሴማኒ፣ በደብረዘይትም በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሠዊያ እንዲሠሩ አዘዘች። ዳግመኛም በእንቁ በወርቅና በብር ያስጌጦቻቸው እንዲያስጌጦች እንዳያስጌጣቸውም አዘዘች። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት እሌኒን እንዲህ ብሎ መከራት። ይህን እንዴት እንዲህ አትስሪ። ከጥቂት ዘመናት በኋላ በዚህ ሀገር ሊነግሱ አሕዛብ ይመጣሉ። ሁሉን ይማርካሉ፣ ቦታዎቹንም ያፈርሳሉ። ወርቁን፣ ብሩን፣ እንቁውን ይወስዳሉና፣ ነገር ግን ጠንካራ የሆነ የማይትናወፅና የማይፈርስ ጽኑ ሕንፃ ልታሰሪ ይገባል። ከዚህ የሚተርፈውን ለድሆችና ለችግረኞች ስጫቸው አላት። እርሷም የአባ መቃርስን ምክሩን ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያንጹ አዘዘቻቸው። ከዚህ በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቈስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶ እጅግ ደስ አለው። እንደገና ሌላ ብዙ ገንዘብንና ሕንፃውን ተቆጣጥረው የሚያሰሩ ሹሞችን ላከ። ለሚገቡትና ለሕንፃው ሥራ ለሚያገለግሉ ሁሉ ደሞዛቸውን ሳያጓድሉ ሁልጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደሞዛቸው እንዳይጮኹና እንዳያዝኑ እግዚአብሔርም ስለ ጩኸታቸው በእርሱ ላይ እንዳይቆጣ ይፈራልና። ጻድቅ ንጉሥ ቆስጠንጢኖስም በነገሰ በሰላሳ ዓመቱ የከበሩ ቦታዎች ሕንፃዎቹ በተፈጸሙ ጊዜ ነዋያተ ቅዱሳቱን ዋጋቸው ብዙ ድንቅ የሆኑ የከበሩ የግምጃ ልብሶችንም ላከ። ደግሞ በቁስጥንጥንያ ሊቀ ጳጳሳት ኤጲስቆጶሳቶቹን በመያዝ እንዲያዘጋጁ፣ እንዲሁም ወደ አንጾኪያ ሊቀ ጵጵስናና ሊቀ ጳጳሳትና ወደ እስክንድሪያ አገር ሊቀ ጳጳስ ወደ አባ አትናቴዎስ ኤጲስቆጶሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሠሩትን ወይም የታነጹትን አብያተ ክርስቲያናትን እንዲያከብሩ ንጉሡም እንዳዘዘ ሁሉም ተሰበሰቡ። እስከ መስከረም ወር ዐሥራ ስድስት ቀን ዙረው በዚያች ቀን ሁሉንም አብያተ ክርስቲያናትን መሠዊያዎቹንም አከበሯቸው። የቁርባን ቅዳሴውንም ቀድሰው ለምእመናን ሥጋውንና ደሙን አቀበሉ። በዚችም ቀን ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታን ሆነ። የከበረ መስቀልንም በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ አመሰገኑትም፣ መስቀሉንም አከበሩት። ወደ ሀገሮቻቸውም በሰላም በፍቅር ተመለሱ ገቡ። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይልም ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ሰላም ለኢየሩሳሌም ዘታነጸ መዘብራ በጥበበ ቆስጠንጢኖስ ንጉሥ ወእልየኒ በምክራ እለ ነጸሩ ሥርዓታ ወእለ ርእዩ ግብራ ስብሐተ ይብሉ ለክርስቶስ በውስተ ኩሉ አሰራ እምነ አለማት ዘአእበያ ወአልዓለ ክብራ። በዚች ቀን በፋርስ ንጉሥ አሜንየስወር እጅ ተማርኮ ወደ ነነዌ አገር የተሰደደ የተወሰደ ከንፍታሊም ነገድ የገባኤን ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወቱ ዘመን ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ወገኖቹም ከሆኑ ወገኖቹም ጋር ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበረ። ብዙ ጊዜም የበጎችን ጠጉርና የእህሉ አራውቱን ይዞ የበጎቹንም ጠቦትና የእህሉ አስራቱን ይዞ ወደ ኢየሩሳሌም ይመጣ ነበረ። ከገንዘቡም ከሦስቱ አንዱ ለድሆች የሚሰጥ ሆነ። በዚያን ጊዜ ሕዝቡ ሁሉም ክደው በዓልና ደማሊ ለሚባሉ ጣዖታት ይሰው ነበረ። ወገኖቹም ወደ ነነውዬ በተማረኩ ጊዜ ሁሉም የአሕዛብን እህል በሉ። እርሱ ግን ሰውነቱን ይጠብቅ ነበረ፣ አሕዛብን መብል እንዳይበላ እግዚአብሔርን ያስበው ነበርና። በአንዲት ዕለት በአደባባይ የወደቀ በርና አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። በዚያች ሌሊትም እንደ ኃጢአተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞውም ላይ ወፎች መኖራቸውን ስላላወቀ ስላወቀ ፊቱን ገልጦ ስለ ኩሳቸውን ከአይኖቹ ላይ ጣሉበት። አይኖቹም ተቃጠሉ። ከእሳቸውም ጢስ ወጣ። ታወረም። ባለመድኃኒትም ሊያድነው አልቻለም። በዚያን ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነትህ አስበኝ፣ ወደ ችግረኛነትንም ተመልከት ለመማረክና ለመዝረፍ ባደረከን በእኔና በአባቶች ኃጢአት ተቀብለ አታጥፋኝ። አሁንም በፊት ደስ የሚያሰኝህን ነገር አድርግ ከመኖሩ በፊት ከመኖር በፊት ሞት ይሻለኛልና በሞት እሰናበት ዘንድ አፈርም እሆን ዘንድ ነፍሴን የሚቀበል መልአክን እዘዝ። በዚችም ዕለት የራጉኤል ልጅ ሳራን በጭኗ ያደረክፎ አስማንዲዮስ የሚባል ጋንኤል ለሰባት ባሎች አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው፣ ስለዚህ የአባቷ አገልጋዮች ያሽሟት ጠጧት ነበርና ከሽሙጣቸውም ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበረ። ጸሎቷና የጦቢት ጸሎትም በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገባኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቅኩን ብር ትቀበል ዘንድ ከአንተ ጋር የሚሄድ በደሞዝ የሚቀጠር አሽከር ፈልግ አለው። ጦቢያም አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። ከዚህ በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው ። እርሱም ከጦብያ ጋር መጣ። ስሙንም አዛርያ ነኝ አለ። ጦቢትም ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦብያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ሩፋኤልም ጦብያን አሳውን ያዘው፣ አትፍራ አትፍራው እርዳውና ጉበቱን ልቡንና አሞቱን ያዝ አለው። እረደውና ጉበቱን ልቡንና አሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ጦብያም ሩፋኤልን አንተ ወንድሜ አዛርያ፣ ይህ የአሳ ሐሞት፣ ጉበቱና ልቡ ምን ያደርጋል ምን ይደረጋል አለው? አዛርያ የተባለ መልአክም እንዲህ ብሎ መለሰለት፤ ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱንና ልቡን ከደቀቀ ዕጣን ጋር ያጤሱለት እንደሆነ ጋኔሉ ይሻሻላል፣ ሐሞቱም ይሸሻል፣ ጋኔሉም ከሱ ይርቃል። ሐሞቱም አይኖቹ የታወሩ ሰውን ቢኩሉት ይድናል። ሁለተኛም የራጉኤል ልጅ ሳራን ያገባትም ዘንድ ተናገረው። እግዚአብሔርም ይጠብቀዋልና እንዳይፈራም አጽናናው። ወደ ራጉኤል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አሰኝቻቸው። ከዚህ በኋላ ጦቢያ ሳራን ወደዳት፣ እርሷንም ይሰጠው ዘንድ አባቷን ጠየቀው። አባቷም ለሰባት ባሎች አጋብቷት ሰባቱም እንደሞቱ ነገረው። ጦብያም የእግዚአብሔር ፈቃድ ይሁን አለ። ወደ ጫጉላ ቤትም ባስገቧቸው ጊዜ ሩፋኤል የነገረውን ቃል አስታወሰ። የአሳውንም ጉበትና ልብ ከደቀቀ ዕጣን ጋር አጤሰ። ያን ጊዜ አስማንዲወስ የተባለ ጋንኤል ሸሸ። መልአኩ ሩፋኤልም ይዞ ለዘላለሙ አሰረው። ጦበያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱን በደስታ ተቀበሉት። የአባቱንም ዓይኖች በኳለ ጊዜ እንደ ጭጋግ ሁኖ ከዓይኖቹ ተገፈፉ። ዓይኑን አሸ። ወዲያውኑ ድኖ ልጁን አየ። ከዚህ በኋላ የከበረ መልአክ ቅዱስ ሩፋኤል ራሱን ገለጠላቸው። ብዙ ነገርንም ነግሯቸው ወደ ሰማይ አረገ። ከዚህ በኋላ ከወገኖቹ ጋር ተድላ ደስታን አደረገ። ክብር ግባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ። እርሱ በኃጢአታችን ይገርፈናል፣ ደግሞ እርሱ ይቅር ይለናል። ሁለተኛ መከራን ከሚያስቡ መከራን የሚያስቡ የተመሰገኑ ናቸው። እነርሱ ክብርን በአዩ ዘንድ ባንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ሳንፒየር መረግድ በሚባል በከበረ እንቁ ትሰራለች። ድልድሏ፣ ቅጽሯ፣ አደባባይዋ ደጆቿም በከበሩ እንቁ በጠራም ወርቅ ይሰራሉ። አደባባይዋ ብርሌ፣ አትራኮስ፣ ሶፎር በሚባል እንቁ ይሰራልና በመንገዷ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኗታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደርጋት ያደረጋት እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮኞች ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዊየ እንዲወጣ ልጁን ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው፣ ልጄው ሆይ ምጽዋትን እንደምታድንና እንደምታደርግ እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በመቶ 58 ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰሏም ለጦቢት መፍቀሬ ምጽዋት ዘተብህለ እስመ ይገብር ምጽዋተ ወብዙሃ ሳይለ እንዘ ምስለ ሕዝቡ ይህልዩ ሀገረ ነነዌ ማይከለ እምከመ ረከበ በብእሲ ቅቱለ እንበለ ይቀብሮ እይጠም እክለ። በዚህችም ቀን ዳግመኛ የቅዱስ የወርቅላ የስምዖን የመርቄኖስ የሃሊ የኖቂኖስ የሉክያኖስ የአርዛማኖስ የጴጥሮስ የሃና መታሰቢያቸው ሆነ። ተርታ ነገርንም እንዳይናገር ደንጋ ጎርሶ የኖረ የአባ አጋቶን እረፍቱ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጋቶን አምሳለ በቀልት ዘፈረ ክብረ ክምር ጽዩቀ እስከ አሰርአየ ሰአተ ፍዳ ወደይን ሶበ ውእቱ ሃለየ ለዘይነብብ ጽሩአ ከመቦ ስቃየ በከናፍሪሁ ማእወ እብን ወደየ መስከረም 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ህንፀታ ለኢየሩሳሌም ቅድስት እሌኒ ንግስት ቅድስት ጦቢት ነቢ ቅዱሳን ጦበያና ሳራ፣ አባ አጋቶን ባህታዊ። ወርሃዊ በዓላት ኪዳነ ምሕረት፣ የሰባቱ ኪዳናት ማህተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሰ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አንወርዎስ ንጉሰ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜም ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቈሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮችም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግሁ። ዘአቅረብኩ ማይሌተ አዘኪሬ አይላፈ እምለተጸመርኩ ዘልፈ ለእላነብት ታከፍ ዘንዴቴ መጻፈ